ስለ አረካ አቡ የገብረ መንፈስ ቅዱስ ገዳም ዝም አልንም። ምዕመናን ልጆች በማርያም እንዳታሳልፉት ይቅር ትውልይስለ መሪምያአን

ማረታየይ ድረሱልን፣ ጥሪ ከደቡብ ኢትዮጵያ ወላይታ አረካ ኦርቶዶክሳዊ ፍትህ፣ ድምፅ ላጣች ኦርቶዶክሳዊ ድረሱልኝ እያሉ ይጮኋሉ። ከወላይታ አረካ አቡነ ገብረመንፈስ ቅዱስ

ይህንን ቪዲዮ ድጋሜ ነው የሚሰራ የአባቶ ርስታሰጥ በደቡብ ኢትዮጵያ አረቃቡ የገብረ መንፈስ ቅዱስ ሰላም ጤና ይስጥልኝ። ወደና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ እንደምንስቆያችሁ፣ እኔ ያለው እግዚአብሔር ይመስገን በያላችሁ በሰላም ክርስቶስ ይብዛላችሁ። ከዘመናት ለዘመናት ለአንድ ቀን እንኳን ሰላምና እረፍት ያጣችው ቅድስት ቤተ ክርስቲያን ዛሬ

ችግሯ መከራዋ ስቃዋ እንደቀጠለ ነው። ስለ ቤተ ክርስቲያን ዝም አንልም። ስለ ቤተ ክርስቲያን ያገባናል የምትሉ ፍትህ ለወላይታ አረካ ቅድስት ቤተ ክርስቲያን የተዋሕዶ ወጣቶች ድምፃቸውን እያሰሙ ነው። እባካቸው ስለ ቤተክርስቲያን የሚገዳቸው ድምፃቸው እንድታሰሙ በእግዚአብሔር ስም እጠይቃቸዋለኝ። ከምንጊዜም በላይ የዛሬውን ቪዲዮ እጅግ አስፈላጊ ቪዲዮ ስለሆነ ላይክና ሼር እያደርጋቸው ለመላው ኢትዮጵያ ኦርቶዶክሳውያን እንድታደርሱልኝ በእግዚአብሔር ስም እጠይቃቸዋለኝ። ቀጥታ ሙሉ ቪዲዮን ድምፃቸውን የማሰማቸው ይሆናል ወደ

ከዛ ከመሄዳችን በፊት ግን ሰሞኑን ኢየሱስን የሚያውቅ ኢየሱስን የሚያውቅ ሁሉ እንደዚህ ነው መሆን ያለበት የሚል አንድ ግለሰብ ድምፁን በቪዲዮ አስተላልፏል ማለት ነው ለእሱ መልስ እንሰጥና ቀጥታ ድምፁን ሙሉ ድምፁን የምንሰማ እንሄዳለን ወደ ቪዲዮ እንሄዳለን አሁን ቀጥታ ኢየሱስን የሚወድ ሰው ሙስሊም ነው መሆን ያለበት ኢየሱስን የሚወድ ሰው ሙስሊም ሳይሆን መሆን ያለበት ክርስቲያን ነው ነምን ኢየሱስ እንጃለቱ ሙስሊም ወቶንተኢን ክርስቲያነ ተውቀባ

እስልምና መቀበል አለበት። ምክንያቱም ኤልያስ ሙስሊም ስለነበረ ኤርሚያስ ሙስሊም ነው። አብዛኛው ነቢያቶች፣ ሁሉም ነቢያቶች ሙስሊም ናቸው። ምሳሌ፣ አንተ በግልህ የምታውቀው ኤልያስ የሚባል ሰው፣ ኤርሚያስ የሚባል ሰው ሊኖር ይችላል ወደ እስልምና የመጡ ያውም ከክርስትና ወደ እስልምና የመጡ ሊኖሩ ይችላሉ። እሱ ሊኖር ይችላል ነገር ግን በመጽሐፍ ቅዱስ ላይ የተጻፉት ነቢያት እግዚአብሔር የእግዚአብሔር ነቢያት እነ ነቢዩ ቅዱስ ኤልያስ እነ ነቢዩ ቅዱስ ኤርሚያስ ከሆኑ ግን በፍጹም እስልምናንም አልሰበኩም

ሙስሊሞችም አይደሉም። እስቲ አንድ ነቢዩ ከኤርሚያስም ከሌሎችም አንተ ከጠቀስካቸው፣ እስቲ እኔ ሙስሊም ነኝና እስልምናን ተቀበሉ ብሎ የተናገሩ ነቢያት ከመጽሐፍ ቅዱስ አሳየኝ። ውሸት ነው፣ የለም ማለት ነው ጡንፋኬቲን

ከናፍ ዋንእንጂሬት ለፉማ ከአኒ ሶባን ከራረ በተኒ እዩን ነሞተ ወረ ማንቤኒ ድጎጎርሱን ይዞ ክርስቲያን ነገቡ አብዛኛው ነቢያቶች ሁሉም ነቢያቶች ሙስሊም ላቸው ያስተማሩትም እስልምና ነው። ሁሉም ነቢያት ሙስሊሞች ነበሩ ላልከው ደግሞ ይሄንን የመጽሐፍ ቅዱስ ቃል ላይ አንብብ ኤፌሶን ምዕራፍ ሁለት ቁጥር ሀያ ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማእዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል።

የነቢያቱ ሃይማኖት ምንድን ነበረ? ካልክ የማዕዘኑ ራስ የሆነው ክርስቶስ ኢየሱስ ነው። ይወርዳል፣ ይወለዳል፣ ሰው ይሆናል፣ ዓለምን ያድናል ብለው ነቢያት ትንቢት ተናገሩ። ሐዋርያት ደግሞ ከነቢያት ተቀብለው ተወለደ፣ ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ ዓለምን አዳነ ብለው ሰበኩ። ስለዚህ የነቢያትም የሐዋርያትም ሃይማኖታቸው

እስልምና ሳይሆን ኢየሱስ ክርስቶስ ነበረ። የማዕዘኑ ራስ ድንጋይ የተባለው ክርስቶስ ኢየሱስ ነው። ስለዚህ የነቢያቱ እምነት የነቢያቱ ሃይማኖት ምንድን ነው ካልከው የማዕዘኑ ራስ ድንጋይ ክርስቶስን መስበክ ነበረ። ስለዚህ እኛ ክርስቶስን ትወዱታላቸው ወይ ብለህናል። ክርስቶስን መውደድ ብቻ ሳይሆን የምናመልከው የምንሰግድለት የምንበረከክለት የምንገዛለት ነፍሳችንን አሳልፈን የምንሰጠው

ህይወታችንን አሳልፈን የምንሰጠው የመኖራችን ምክንያት ስሙ ኢየሱስ ክርስቶስ ይባላል። ያኖረን እሱ ነው። የደገፈን እሱ ነው። የጠበቀን እሱ ነው። ሰው ሆኖ ሰው ያደረገን እርሱ ነው። ስለዚህ ከጠላቶቻችን ማታለል ነፃ ያወጣል እርሱ ነው። ስለዚህ እርሱን እንወደዋለን እንገዛለታለን። አሁን ዛሬም፣ ነገም እስከ ዘላለም ኢየሱስ ክርስቶስ እግዚአብሔር ነው። የእግዚአብሔር ልጅ ነው። ይህ ወገናችንን ቅዱስ ጳውሎስ በዚህ ዘመን ቢኖር ምን እንደሚለው ታውቃላችሁ? ነውራም ነበረ የሚለው ነውራም

ለምን መሰላችሁ? በዚህ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 14 እስከ 15 ላይ እንዲህ ብለዋል ቅዱስ ጳውሎስ ወንድ ጠጉሩን ቢያስረዝም ነውር እንዲሆንበት፣ ሴት ግን ጠጉሯን ብታስረዝም

ክብር እንዲሆንላት ተፈጥሮ እንኳን አያስተምራችሁም? ምን ጸጉሯ፣ መጎናጸፊዋ ሊሆን ተሰጥቷታልና ይላል። ስለዚህ አሁን በቅዱስ ጳውሎስ አስተምሮ መሰረት አንተ ጸጉርን አሳድገሃልና

ባለብዙ ጸጋ ወንድማችን በእውነት እግዚአብሔር እያክብርልኝ ቃሎት ያሰማልን። ማለት ወዳሉኝ። ከዚህ በመቀጠል የምንሄደው ወደ ተዋሕዶ ልጆች ድምፅ እንሄዳለን። ምንድ ነው የተፈጠረውን የሚለው ከነሱ ከአንደበታቸው የምንሰማቸው ይሆናል። ወደ ቪዲዮ ወስዳችኋለሁ። ዛሬ እንኖራለን፣ ነገ ደግሞ ሟችንን እንጠራለን። ስለዚህ ከኛ እንዳይቀር ትውልድይ ስለዚህ ሊንበሪን ያንተ

የአስከረን ማረፊያ ቦታ የመቀበሪያ ቦታ ከዳረ ጀምሬ አላየውም እንዳትል ዛሬ

መሬት ላይ አምስት ሄክታር መሬት ተቆርጦ ይዞታውን እንዲጠብቁ ከተቀመጡ ሰዎች ነበሩ። ለእነዚህ ሰዎች ተቆርጦ እንዲሰጣቸው ተብሏል። ይሄንን ደግሞ ፍርድ ቤቱ ነው የወሰነው። ቤተ ክርስቲያን ከራሷ ይዞታ ላይ አምስት ሄክታር ቆርጣ ትስጥ ብሎ ይሄንን ፍርድ ቤቱ ወስኗል። እናም ያረካ ኦርቶዶክሳውያን ድረሱልን እያሉ ነው

ለዚች ቤተ ክርስቲያን ድምፅ ሁኑላት እባካችሁን እያሉን። አምስት ሄክታር ኦርቶዶክሳውያን አስቡ፣ እንግዲህ ከቤተ ክርስቲያኗ ይዞታ ላይ። ስለዚህ ይሄን ቪዲዮ የምትመለከቱ ኦርቶዶክሳውያን ኮፒሊክ፣ ሼር፣ ዲዩት፣ ሪፖስት በማድረግ ተባበሩን፣ አግዙን። ሌሎች ቲክቶከሮች፣ ዩቱበሮች ለዚች ቤተ ክርስቲያን ድምፅ ሁኑላት።

አዎ ቤተ ክርስቲያን እየተገፋች ነው በደቡብ ኢትዮጵያ ወላይታ አረካ ላይ ስለዚህ ሁላችሁም ድምፁን ሁላት እያልን እንማጸናለን እናመሰግናለን ስለ አረካ አቡነ ገብረ መንፈስ ቅዱስ ገዳም ዝም አልልም ስለ ታሪካዊው ገዳም ዝም አልልም ፍትህ ፍትህ ፍትህ ለአረካ አቡነ ገብረ መንፈስ ቅዱስ ገዳም የሚመጣው በሙሉ ጉልበቱን አቅሙን

ማሳየት የሚፈልገው እዚች ቤተ ክርስቲያን ላይ ነው። ለምን እንደሆነ አይገባኝም። ተዉን በቃ። እጃችሁን ከቤተ ክርስቲያን ላይ አንሱ! እጃችሁን ከቤተ ክርስቲያን ላይ አንሱ! የሚፈርድ እግዚአብሔር አለ። ተዉ ከእግዚአብሔር ጋር ግጭት ውስጥ፣ ተዉ ከእግዚአብሔር ጋር ንትርክ ውስጥ አትግቡ። እጃችሁን ከቤተ ክርስቲያን ላይ አንሱ! ከብፁዕ አባታችን ከአቡነ ይሳቅ ጎን በመቆም ፍትህ ልንል ይገባል። ስለ አቡነ ገብረ መንፈስ ቅዱስ ገዳም

ስለ ቤተ ክርስቲያኗ ይዞታ ፍትልንል ይገባል። ከቤተ ክርስቲያን ይዞታ ከቤተ ክርስቲያን ቦታ ውጪ አይታያችሁም። እኔ በጣም ብዙ ጊዜ ግራ የሚገባኝ ነገር ስንት ባዶ ቦታ እያለ እኔ አገሪቷን አውቃታለሁ። ሄጃለሁ፣ አረካቡ የገብረ መንፈስ ቅዱስ ሄጃለሁ። ከቤተ ክርስቲያኗ ይዞታ ውጪ ሌላ ይዞታዎች አሉ። ለምን እንደሆነ አላቅም።

አቅማችሁን ጉልበታችሁን ማሳየት የምትፈልጉት ቤተ ክርስቲያን ላይ ነው። ስለዚህ አሁንም ዝም አንልም። ስለ አቡ የገብረ መንፈስ ቅዱስ ገዳም ስለ አረካ አቡ የገብረ መንፈስ ቅዱስ ገዳም ዝም አንልም። ፍትህ ለአረካ ምዕመናን። የአረካ ከፍተኛ ፍርድ ቤት ከገዳማችን ይዞታ 50 ሺህ ካሬ ለግለሰቦች በመስጠት በአረካ ምዕመናን ላይ ታላቅ በደል አድርሷል። የእግዚአብሔር ቤት የንግድ ቦታ ሆኖ አናይም። ስለዚህ መላው የክርስትና እምነት ተከታዮች ለገዳማችን ድምጽ እንድትሆኑ

በአቡነ ገብረ መንፈስ ቅዱስም እንማጸናለን። ፍትህ ለጥንታዊትና ለቀዳማዊት ለአረካ አቡዬ ገዳም። ሁላችሁም አስር አስር ጊዜ ሼር በማድረግ ለመላው ኦርቶዶክሳዊ እንድታደርሱ በእግዚአብሔር ስም እናሳስባለን። ድረሱልኝ እያሉ ይጮሃሉ። ከወላይታ አረካ አቡዬ ገብረ መንፈስ ቅዱስ ድምፁ ሁኑን እያሉ ይጮሃሉ። የአባታችን የአቡነ ገብረ መንፈስ ቅዱስ ቤት ወይም ቅጥር ግቢው ተቀንሶ ለሌላ አካል ሊሰጥብን ነው።

እኛ ማስቀደሻችንን መቀበሪያችንን ልንነጠቅ ነው እያሉ ኦርቶዶክሳውያን ይጮሃሉ። ኦርቶዶክሳውያኖች በዚህ ጊዜ ይህንን ቪዲዮ ሼር ዱዌት እያደረጋችሁ ድምፅ እንድትሆኗቸው እና የአባታችን የአቡነ ገብረ መንፈስ ቅዱስ ግቢ እንዳይቀነስ አድርጉ። ይህንን ማድረግ ደግሞ መቼም አይከብደንማ። ይህንንም ሼር አድርጉ በማርያም በእግዚአብሔር አይባሉ፣ እባካችሁን አንዳንድ ሆድ አደሮች ቲክቶከሮች ከዚህ በፊት ሳትላኩ ያልተላካችሁ በቦታ ሄዳችሁ ስጮሁ የነበረ ዛሬ እስኪ ሰውንም ቤተክርስቲያንንም ካሱ ወታችሁ ማስታወቂያ ስሩላት። ለቤተክርስቲያን ከምእመናን ጎን ሁኑ

የአባታችን የአቡነ ገብረመንፈስ ቅዱስ ግቢ ሲቆረጥ ሲቀነስ የማይበት አይን መሰማበት ጆሮ የለኝምና እባካችሁ ለቤተ ክርስቲያን ድምፅ ሁኑላት። ወላይታ ሀገረ ስብከት ተወላጆች እህት ወንድሞቼ ናቸው፣ ባለማታው እህት ወንድሞቼ ናቸው። አብሬያቸው ነ

ሀገርን ከድንቁርና የታደገች እቺ ቅዱስ ቤተ ክርስቲያን ልጆቿ በአራቱ ማቅረጫ ደረትና እግሯ ስር እየተሰዉላት ያለች እቺ ቅዱስ ቤተ ክርስቲያን የፍቅርና የሰላም አርማ የሆነች ሰላምን በአደባባይ እየሰበከች ልጆቿ እየተሰዉባት ዝም ብላ የምትመለከት እቺ ቅዱስ ቤተ ክርስቲያን ካህናቶቿ፣ ዲያቆኖቿ፣ ምዕመኖቿ በአጠቃላይ ልጆቿ እንደ ቅጠል እየረገፉባት ዛሬም ሰላምን የምትሰብክ እቺ ቅዱስ ቤተ ክርስቲያን ሀገርን ጠብቃ ስርዓትን ጠብቃ እምነትን ጠብቃ ለትውልድ ያስተላለፈች እቺ ቅዱስ ቤተ ክርስቲያን እቺ ነች ሰላምን ሰባኪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን።

ከዚች ቅድስት ቤተ ክርስቲያን ዛሬን ፈተና ላይ ብትሆንም የማያልፍ የለምና ነገ ላይ ካህናት፣ ዲያቆናት፣ ምዕመናን በአጠቃላይ ልጆቿ በፈገግታ ፊት እንደምንታይ አምናለሁ።

የኛ አባት፣ የኛ መምህር፣ ከባቴ አበሳ ኢየሱስ ክርስቶስ ዛሬም ያው ነው፣ ዛሬም ያው ነው።

በሕይወቱ ለሚጋብዘው በኑሮው ለሚጋብዘው በሥራው ለሚጋብዘው ሁሉን ይቀይራል። የድንግል ማርያም ልጅ አይቀይርም አይችልም። ዛሬ በሕይወታችሁ ዛሬ በትዳራችሁ ዛሬ በሥራው ዓለም ያላችሁ እስኪ እንጋብዘው። እስኪ ድንግል ማርያምን እንጋብዛት። እስቲ ገመናችንን እንድታይ

እስኪ ልጇ ይጋበዝ። የማይለውጠው ህይወት የለም ወገኖች፣ የማይለውጠው ችግር የለም የማይፈታው ችግር የለም የማይለወጥ ጠባይም የለም። ወገኖችን እግዚአብሔር ወደኛ ከተጋበዘ እግዚአብሔር ወደኛ ከመጣ ይሄን ነው ዛሬ የምናስበው። ይሄን እያሰብንን ነው ዛሬ የምናደንቀው። እናድንቀው።